የመሐመድና የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰፊ ልዩነቶችን ሀያ ነጥቦች ልንገራችሁ። አንደኛ ኢየሱስ ክርስቶስ ሴጣን የለበትም፣ አጋንንትና ሴጣንን ግን ከሰዎች ያስወጣ ነበረ። ማርቆስ ወንጌር ምዕራፍ 5 ቁጥር 1 እስከ 20 ሉቃስ ወንጌር ምዕራፍ 8 ቁጥር 20 እስከ 26 እስከ 39 መሐመድ ግን ሴጣን ነበረበት። ሴጣን ከሰዎች አያስወጣም። ሴጣን ግን ነበረበት። መኖር ብቻ ሳይሆን የማጥመሚያ ቃላት በአንደበቱ ላይ ያኖር ነበረም። ምን ሴጣን ለምሳሌ ሱራ 2252 ቡሃሪ 32 86 እንዲሁም ሳይ ሙስሊም 2815 ሁለተኛ ሙሐመድ ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው አለ። ሱራ 839። ኢየሱስ ደግሞ እንዲህ ይላል የሚወደኝ ቢኖር ሁሉን ትቶ ሁሉን ትቶ በፍቅር ይከተለኝ ይላል። ማርቆስ 8 34 እስከ 35። ሶስተኛ ኢየሱስ እንደዚህ ይላል ክፉን በክፉ አትመልሱ። ቀኛችሁን በጥፊ ቢመታችሁ ግራችሁን ስጧቸው ይላል። ማቴዎስ ወንጌል ምዕራፍ አምስት ከቁጥር 39። መሐመድ ግን እንዲህ ይላል በእናንተ ላይ ወሰን ያለፈ ካለ እናንተም ብድራችሁን ወሰኑን ለፉበት ይላል። ዊሽ ሚንስ ቀኝ እጃችሁን ቢቆርጣችሁ እናንተም ቀኝ እጁን ትቆርጣላችሁ፣ በጥፊ ቢላችሁ በጥፊ ታላጎታላችሁ ማለት ነው ሱራ 2 194 ላይ። ኢየሱስ እንደዚህ ይላል ፈጽሙ አተዋሹ፣ ምን አትበሉ፣ ፈጽሙ አተዋሹ ሉቃስ 1820 ላይ። ሙሐመድ ደግሞ እንደዚህ ይላል በምላሶቻችሁ በሚመጥኑት መጠን ልትዋሹ ለእናንተ የተፈቀደ ነው ይላል። ስለዚህ በናፍሶቻችሁ መጠናችሁ መዋሸት ትችላላችሁ። ሱራ 16 116 ላይ ሙሐመድ ሙስሊም ያልሆኑትን ወይንም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ሱራ 9 ቁጥር 5 ኢየሱስ ደግሞ እንደዚህ ይላል፣ ከሰው ሁሉ ጋር ቢቻላችሁስ በፍቅር ኑሩ ይላል። ሮሜ 12 ቁጥር 18 ሙሐመድ እንደዚህ ይላል፣ ትልቁ የሙሐመድ ትዕዛዝ በጂሃድ ላይ መሞት ወይንም መጋደል ነው። ጃድ መዋጋት ነው፣ ጦርነት ነው። የመሐመድ ትልቁ ትእዛዝ ቡሃሪ 36። የኢየሱስ ትልቁ ትእዛዝ ደግሞ ጌታ አምላክህን በፍጹም ልብ በፍጹም ነፍስም በፍጹም አሳብህም ውደድ የሚል ነው። ይውም ማቴዎስ ወንጌል ምዕራፍ 22 ቁጥር 37 ሙሐመድ በሱራ 8 ቁጥር 1 እና በቁጥር 41 ላይ በጦርነት ወቅት ከክርስቲያኖች ወይም ሙስሊም ካልሆኑት ላይ ዘርፈው ንብረት ለእሱና ለአላህ እንዲሰጡ ሙሐመድ ምን ብሏል፣ አዟል። ኢየሱስ ደግሞ ምን ይላል? በማቴዎስ ወንጌል ምዕራፍ 19 ቁጥር 18 ላይ ፈጽሞ እንዳሰርቁ ሌብነትን ምን ከአስርቱ ሕግጋት አንዱ ሌብነት ወንጀል ነው። ሙሐመድ ግን የዘርፋችሁት የእኔና ለአላህ ልትሰጡ ይገባል አለ። ሙሐመድ እንዲህ ይላል በሳሂህ ሙስሊም 21 ላይ ላ ኢላ ኢለላሃ ሙሐመድ ረሱሉላ እስኪሉ ድረስ ሰዎቹ ሁሉ ልዋጋን የተላኩት ይላል። ኢየሱስ ደግሞ እንዲህ ይላል በማቴዎስ ወንጌር ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ ሁሉ በሴፍ ያልቃል ወይም በሴፍ ይሞታል ይላል። የሁለት የዝመቶች ሴቶችን ታሪክ ልንገራችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ አንዲት ዘማዊት ሴትን ወደ ኢየሱስ ክርስቶስ አመጥቷት። እቺ ዘማዊትን ሴት ሊወግሯት ድንጋይ ይዘው ነው ዘዋት የመጡት፣ ተሰብስበው ነው ዘዋት የመጡት። እቺ ሴት በሕጋችን መሰረት የሚዘሙት ተወግሮ ይገደላል፣ እና ስትዘሙት ነው ያገኘናት። ምን ትላለህ አሉት። ኢየሱስ ምላሽ ከመስጠት ይልቅ መሬት ላይ ጻፈ። መሬት ላይ ጻፈና እናንተ ውስጥ ኃጢአት የሌለበት ድንጋይ አስቀድሞ አንስቶ ይውገራት አለና፣ አሁንም መሬት ላይ ጻፈ። በዚህን ሰዓት ኃጢአታቸው በግንባራቸው ላይ ሲጻፍ አንዳንድ ብለው ሁሉም ከትንሽ ከትልቅ ኮበለሉ፣ ሸሹ። ከዛም ቀናልና አሳዳጆችሽ፣ አሳዳጆች ሴታዩ ሉዋላትችን ሴት እኔ አላውቅም አለችው። እንግዲያውስ እኔም አልፈርድብሽም ደግመሽ እንደዚህ አይነት ኃጢአት እንዳሰሪ ብሎ በነፃ ኢየሱስ አሰናበት አትችን ሴት በተመሳሳይ ደግሞ መሐመድ ጋር አንዲት ዘማዊ ሴት ይቅር እንዲላት መጣችና ነገረችው። እነሆ ዘምቻለሁኝና አንጻኝ አለችው። መሐመድ ምን ፊት ነሳት፣ ፊቱን አዞረባት። ተዛም ሄደች። ተመልሳ በሌላ ጊዜ ስትመጣም ባክ ብላ ለመነችው። አርግጅ ያለውኝ፣ በዝሙት ምክንያት አርግጅ ያለውኝና አንጻኝ አለችው። ውለጂ አላት። ውለጂና ነይ አላት። ወለደችና መጣች። ልጁን እዛ መጣች። ይኸው ወልጃለሁኝ አለችው። ልጁ ጡት መጥባት እስከሚያቆም ድረስ ይጃላት ጡት መጥባት ሲያቆም ልጁ ጡት መጥባት ሲያቆም ምግብ አስይዛው በእጇ እዛው መጣች ከዛም ይኸው ጡት መጥባት አቁሟል ምግብም ይበላል አለችው ለመሐመድ ከዛ መሐመድ ምን ቢያደርግ ጥሩ ነው ልጁን ተቀበለና ለሌላ ሙስሊም ሰጠው ከዛ ምን አደረገ መሬት አስቆፈረና እስከ ግማሽ ድረስ አስቀበራት። ከዛ ወዲያ በድንጋይ ወግራችሁ ግደሏት አለ። ይህም በሳይ ሙስሊም 1695 ቢሌ የተዘገበ ሀዲስ ነው። ሌላውን ቀጥል ቀጥል። ኢየሱስን ይላል እኔ ነፍሴን እስከ መስጠት ድረስ ላገለግላችሁ እንጂ እናንተን ልታገለግሉኝ አልመጣውም ይላል ማቶስ ወንጌል ምዕራፍ 20 ቁጥር 28 ላይ መሐመድ ደግሞ እንደዚህ ይላል። ብዙ አገልጋዮች እንዳሉት ሙስሊም ሴቶች ደግሞ ለሱ ነፍሳቸውን መስጠት እንዳለባቸው ያዛል። ሱራ 33 50፣ ቡሃሪ 50 68። ኢየሱስ እንዲህ ይላል በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ያኖራል አለ መልካም እረኛ ለበጎቹ ሲል ነፍሱን አሳልፎ ይሰጣል አለ ከእኔ ማንም አያወጣችሁም አለ ሙሐመድ ደግሞ እንደዚህ አደረገ በጦር ሜዳ ላይ ከአንሰር የመጡ ሰዎች ሰባት ሰዎች ነበሩ በጦርነት እሱ ጋር የቀሩት በገነት እንገናኛለን በገነት ጓደኛዬ ትሆናላችሁ ብሎ ሰባቱ ሲገደሉ እሱ ግን ተደብቆ ወይም ራሱን አድኖ እነሱን አስገድሏቸዋል ሙስሊም ሳይ ሙስሊም 1789 ላይ ሙሐመድ እንዲህ ይላል በሱራ 5፡33 ላይ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣታቸው መገደል ነው ወይም መሰቀል ነው ወይም እጆቻቸውና እግሮቻቸውን በማፈራረቅ መቆራረጥ ወይንም ከሀገር ማባረር ነው ይላል። ኢየሱስ ግን ለሁላችን ድህነት ይሆን ዘንድ በሚቃወሙት ተሰቀለ። ሙሐመድ ስቀሉ ሲል ኢየሱስ ግን ተሰቀለ ለኛ ሲል ስለኛ ኃጢአት ሊሆን ቤዛ ሆነን ስለኛ እሱ ተሰቅሎ ደሙን አፍስሶ እኛን አዳነን። ማርቆስ ወንጌል ምዕራፍ 10 ቁጥር ዮሐንስ ወንጌል ምዕራፍ 197 እና ማቴዎስ 27 ቁጥር 32 እስከ 44 ላይ ታገኙታላችሁ። መሐመድ በገነት ትልቅ ቦታ የሚሰጣቸው አለ፣ በጀነት በጅሃድ ላይ የተዋጉ ነው አለ። የሃይማኖት ጦርነት ማለት ነው። 18 ነው። ኢየሱስ ደግሞ እንደዚህ ይላል በማቴዎስ ወንጌል ምዕራፍ አምስት ቁጥር 3 እስከ 12 ላይ ብፁዓን የሚባሉት በገነት የሚወደዱት ደግሞ የዋሆች፣ ምስኪኖች፣ የሚያስታርቁ እንደዚህ አይነቶቹ የዋህ ናቸው። እንደገና ደግሞ መንግስት ሰማያት ለነሱ ትገባለች አለ። ከእስልምና የሚወጣን አለ መሐመድ በሱናን አናሲያ ላይ 459 ላይ ግደሉት አለ። ከእስልምና የሚወጣን ግደሉት አለ። ኢየሱስ ደግሞ ምን አለ? በፍቅር ተከተሉኝ አለ። መመለስ ከፈለጋችሁ መፍታችሁ ነው አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ ንሳ ሊገባ አንድ ሰው ወደ መሐመድ መጣ። መሐመድ ደግሞ ምን አደረገው? በድንጋይ አስወግሮ አስገደለው። ቡሃሪ 68 20 ላይ። ኢየሱስ የሞቱትን ከመቃብር ያስነሳል። ዮሐንስ ወንጌል ምዕራፍ 11 ቁጥር 43 እስከ 44 ሙሐመድ ግን ያስገድላል እንጂ አያስነሳም። ኢየሱስ ነፍሱን በገዛ ፈቃዱ ሰጠ፣ ሞተ፣ ከሙታንም ከመቃብር ተነሳ። በሶስተኛው ቀን ከመቃብር ተነሳ፣ ተዛም አረገ። ዮሐንስ ወንጌል ምራፍ 19 30፣ ማቴዎስ ወንጌል ምራፍ 28 ከ1 እስከ 8፣ ማርቆስ ወንጌል ምራፍ 16፣ የሐዋርያት ስራ ምራፍ 1 ከቁጥር 9 እስከ 11 የተዘገበ ነው። ሙሐመድ የሞተው መርዝ በልቶ ነው። የደም ትቦዎቹ ተበጣት ሰው ነው የመቱት። ቡሃሪ 4428 ተቀብሯል፣ አልተነሳም። ኢየሱስ በቀጥታ ከአባቱና ከመንፈስ ቅዱስ ጋር ይነጋገር ነበረ። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 17 ሙሐመድ አንድም ጊዜ ከአላህ ጋር አልተገናኘም፣ አልተነጋገርም። ትንቢት የሚመጣለትም በሄራን ዋሻ ውስጥ በድብቅ ነው፣ በጨለማ ውስጥ ነው። ቡሃሪ 3 ኢየሱስ ኃጢአት አላደረገም ተንኮልም አልተናገረም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22። ሙሐመድ ግን ኃጢአት አድርጓል ኃጢአተኛም ነበረ። ሱራ 40 ሱራ 40 55 ሱራ 48 ከቁጥር 1 እስከ 2። ኢየሱስ ስለ ሴቶች አንዳችን መጥፎ ነገር አልተናገረም እንደሚወዳቸውም እንደሚንከባከባቸውም ብዙ ጊዜ ተጽፏል ሙሐመድ ሴት የወንድ ግማሽ ነች አብዛኞቹ ሴቶች የገሃነም ናቸው ሴቶች ልጆች መገረፍ አለባቸው ሴት ልጅ በሴጣን አምሳል ትመጣለች ብሏል ሱራ 4 34 ቡሃሪ 2658 ላይ ሙሐመድ አንዲትም ታምራት አላደረገም ኢየሱስ ክርስቶስ እጅግ በርካታ ተቆጥረ